ጤና ይስጥልኝ አድማጭ ተመልካቾች፣ በእለቱ በሁለተኛ የዜና ወጃችን ዳግም ተመልሰናል። አሁን በዚህ ሰዓት የተሰሙ አበይትና ምሰበር ዜናዎችን ይዘናል። በቅድሚያም አርዕስተ ዜናዎቹን በዘመነ ካሴ፣ በሀብቴ ወልዴም፣ በምሬ ወዳጁና በደሳላኝ ሲያስብ ሸዋ ጨምሮም በበርካታ የፋኖ አመራሮች መካከል እየተደረገ ያለው የፋኖ አንድነት ጉባኤም የመጨረሻ ደረጃ ደርሷል ተብሏል። ማን መሪ ሆነ የሚለውን ጨምሮ ሌሎች በርካታ ጉዳዮች ጋር በተያያዘ የደረሰኝ ተጨባጭ መረጃ አለ፣ ወደ እናንተ አደርሰዋለሁ። በሌላ በኩል በጎጃም በወሎ ሸዋ ጎንደር ላይ ትንቅንቁ ቀጥሏል። ውጊያዎች እየተደረጉ ነው። አገዛዙ ከፍተኛ ምት ደርሶበታል። በርካታ ሰራዊት ሲደመሰስ፣ በርካቶችም ቆስለዋል። በወሎ ከአገዛዙ እንዲሁም ከቅጥረኛው ሰራዊት ላይ ከባድ የጦር መሳሪያም ተማርኳል። እንመለከተዋለን። በአዲስ አበባ አስደንጋጭ መረጃም ተሰምቷል። ከ በድ ያለ እሳት በመዲናዋ ስለመነሳቱ ተነግሯል። እሳቱን ማን እንዳስነሳው ባይታወቅም ነዋሪዎች ግን መንግስትን ወንጅለዋል። ከአካባቢው ሊያስነሱን ስለፈለጉ ነው ሲሎም ገልጸዋል። በዝርዝር እንመለከተዋለን። በሌላ በኩል የጦር መሳሪያዎቻችን ሁሉ ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው ሲሎም የቀድሞ ምርኮኛና የአሁኑ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግሩም ከቤተ መንግስት ወጥተው የማያውቁም የጦር መሳሪያዎችን ጨምሮ የመንግስት ወታደሮች ከነጭራሹ አይተዋቸውና ይዘዋቸው የማያውቋቸው የጦር መሳሪያዎችን ከሰሞኑ ፋኖ እንደታጠቃቸው የሚያሳዩ ምስሎች በመውጣታቸው በብልጽግና ቤት ከፍተኛ ድንጋጤም ተፈጥረዋል። በዚህ ጉዳይ ምርኮኛዊ ኤታማዦር ሹሙ አስቸኳይ ስብሰባ በመከላከያ ኢንቴለጀንስ ቢሮም ውስጥ የጠሩ ሲሆን በዚህም ሁሉም የእዝ አዛዦች እና ሌሎች ወታደራዊ አመራሮች እንዲሁም ጠቅላይ ሚኒስትር ቢሮ የመጡም ባለስልጣናት በተገኙበት እርስ በርሳቸው ጣት እስከ መጠቋቆምና እስከ መዘላለፍ የደረሰ ከባድ ግምገማም ማካሄዳቸው ተሰምቷል። ፋኖ ከሰሞኑን ታጥቋቸው ስለታዩት እጅግ ዘመናዊና ከባድ የጦር መሳሪያዎች ጉዳይ በተመለከተ በመከላከያ ኢንተለጀንስ ቢሮ ስለተካሄደው ግምገማ መረጃውን ለሚዲያችን ያደረሱ ወታደራዊ ምንጮች ፋኖ የሚያደርገው የድል ጉዞ እየሰመረና በምትኩ ደግሞ የብልጽግና በር እያዘቀዘቀች ስለመሆኗም ወታደራዊ አዛዦቹም የተረዱ ይመስላሉ ሲሉ ገልጸዋል። ጉዳዩን በዝርዝር እንመለከተዋለን። በወሎ ግንባር አንድ ፋኖ ማርኮት በነበረው ምርኮኛ ሚሊሻ በተሰነዘረበት ጥቃት ህይወቱ አልፏል። በወሎ ግንባር ሶስት ሚሊሻዎች ይማረካሉ። የተማረኩት ሚሊሻዎችም ተገደን ነው ባካችሁ ማሩን በሚል ከማራኪዎቻቸው ፋኖ እግር ስር ተንበርክከው ያለቅሳሉ። ይህኔም አንዱ የፋኖ አባል የዛ እንለፋቸው ተገደው ነው፣ ወንድሞቻችን ናቸው፣ አንዴ ተማርከዋል፣ አንገላቸውም እንኳን እነሱን የተማረኩ መከላከያዎቹን እየሰደድን አይደል? በሚል ምህረት ያደርግላቸዋል። በዚህ ቅጽበት አንደኛው ሚሊሻም የወደቀ መሳሪያ አንስቶ ምህረት ያደረገለትን የፋኖ አዛዥ ተኩሶም ገሎታል። ይሄም መረጃ አሁን ላለው ፋኖ ያስተምራል በሚል ሙሉ ታሪኩን ይዘንላችሁ ቀርበናል። በጥልቀት እናስደምጣችኋለን። እኚህንና ሌ በርካታ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ፣ አድማሽ ተመልካቾች እንደምን ቆያችሁ? ከላይ ባርስተ ዜናም ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማሽ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ህዝብ ልጆች ድል ጀግኖቹን፣ እንዲሁም ሀሳብ አስተያየታችሁን እንድትሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁኝ ቆዩ። በቅድሚያም አዲስ አበባ ላይ ከተሰማው ሰበር ዜና ጀምራለሁ። በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ጎሮ ገብርኤል በተለምዶ ጉሊት ተብሎ በሚጠራው አካባቢ በተከሰተ የእሳት አደጋ ሱቆች መውደማቸውን የአካባቢው ነዋሪዎች ለሚዲያችን ገለጹ። አደጋ የተከሰተው ከጠዋቱ አራት ሰዓት ገደማም እንደሆነ ምክንያቱ ገና እንዳልታወቀም በሰዎች ላይም ጉዳት ባይደርስም በርካታ ሱቆች መውደማቸውን ነዋሪዎቹ ለሚዲያችን ገልጸዋል። በመደዳው የተደረደሩ ሱቆችም በእሳት ቃጠሎው ነደዋል። የከተማው እሳትና አደጋ ስራ አመራር ኮሚሽን ሰራተኞች ተሽከርካሪዎች በቦታው እንደተገኙም የእሳት ቃጠሎው በቁጥጥር ስር እንደዋለም በቦታው ያሉ የአይን ማኞችም ነግረውናል። አንድ ቃላቸውን ለሚዲያችን የሰጡ የሰፈሩ ነዋሪም በአደጋው ሱቆቹም ሙሉ ለሙሉ አመድ ሆነዋል ሲሉም ተናግረዋል። እኚህ አካል ከቦታ ያጋሩን ቪዲዮና ፎቶም የእሳት ቃጠሎው አደጋ በተባለው ታ ቃጠለው መከሰቱን የሚያሳይ ሲሆን ሁሉንም ምስሎችና ቪዲዮዎችም ከስር አያይዘናቸዋል። በአደጋው ዙሪያ የእሳት አደጋ ስራ አመራር ኮሚሽን በአደጋው ዙሪያ ከመንግስት አካል እስካሁን የተባለ ነገር ባይኖርም የአካባቢው ነዋሪዎች ግን መንግስት እንድንነሳ ጠይቆን ነበር፣ ነገር ግን ህዝቡ እንቢኝ በማለቱ ይህንን አማራጭ ሳይጠቀም እንዳልቀረም በመግለጽ መንግስትን ለአደጋው ወንጅለዋል። አሁን በቀጥታ ከአማራ ክልል ወዳገኛቸው አበይትና ሰበር ግንባር ደረጃዎች አልፋለሁ። የአማራ ፋኖ አንድነት የመጨረሻው ደረጃ ላይ ደርሷል ተብሏል። የአማራ ህዝብ በከፍተኛ ጉጉት እየጠበቀ የሚገኘውና በአራቱም ግዛቶች የሚገኙ የፋኖ አደረጃጀቶችን ያጣምራል የተባለው አንድነት እየተሰራበትም ይገኛል። በመሆኑም የአማራ ፋኖ አንድነት አደረጃጀት የመጨረሻውን ጥልቅ ውይይት እያደረጉ እንደሚገኙና እስካሁን አለመጠናቀቁን በማህበራዊ ሚዲያም እየተሰራጩ የሚገኙ እከሌ እከሌ አሉባልታም ሐሰት መሆናቸውን ተናግረዋል። እከሌ የፋኖ አመራር ሆነም እከሌ ተመረጠ እከሌ ይህንን ቦታ ያዘ የሚባሉ መረጃዎች ፈጽሞ ሐሰት መሆናቸውን በመግለጽ የፋኖ አመራሮች አሁንም በስብሰባ ላይ መሆናቸውን ገልጸውም አንድነቱ እንደተጠናቀቀም ሁሉንም ነገር ለህዝባቸው በራሳቸው ይፋ እንደሚያደርጉም ገልጸዋል። የብልጽግና መንግስት መረጃ በማጣቶም በርካታ አሉ ባልታዎችንም እያሰራጨ ይገኛል። አንዴ

አንዴ ኤርትራ ናቸው እያለም የፋኖ አመራሮችን ለማጣላት ሲሞክርም ታይተዋል። ነገር ግን የፋኖ አመራሮች ረጋም ሰከን ብለው ሁሉንም ነገር በሚስጥር ይዘው ሁሉንም ነገር በአግባቡ እየከወኑ እንደሚገኙ ነው የተነገረው። ይሁን እንጂ የፋኖ አንድነት መታወጅን ከብልጽግና እኩል እየፈሩት የሚገኙት የአፋህድ መሪዎች ወንድሞቻቸው ላይ ነፍጥ በማንሳት የጦር መሪዎችን ማፈንና መግደል ቀጥለውበታል ሲሎም የፋኖ አመራሮች የአፋህድን አመራሮች ከሰዋል። አፋህድ የአማራ ፋኖ ወደ መናገሻ ከተማዋ አዲስ አበባ ለመግባት ይጠቀምባቸዋል የሚባሉም በሸዋ ቀጠና የሚገኙ ቁልፍ ቀጠናዎችን ለመያዝ እና በአካባቢው የሚገኙ ፋኖዎችን ለማጥፋት እየሰራ ይገኛል፣ ሲሉም ተጨማሪ ክስ አቅርበዋል። ስለሆነም ሳታውቁ በነዚህ በአገዛዙ ፈረሶች የምትጋለቡ የፋኖም አባላትና አመራሮች ከወዲሁ ከዚህ ቡድን ራሳችሁ እንድታገሉ ሲሉም የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለ ወደ ጦር ግንባር መረጃዎች፣ የሳልፍ ዘመቻ አንድነት ወሎ ቤት አማራ ግንባር ተጠናክሮ ቀጥለዋል። በቀጥለው የህልውና ተጋሎ ከአማራ ጠሉ ስርዓት ወደ አማራ ፋኖ ህዝባዊ ድርጅት አፋሃድ ብልጽግና እውነተኛውን ለአማራ ህልውና የሚዋጋውን የፋኖ መዋቅርን እንዲወጋም። ከጃራ ወታደራዊ ካምፕ ጥቂት ርቀት ድሽቃ ሲቀባበሉ ከማህበረሰቡ የደረሰን መረጃ መሰረት ባለሽሩጡ ክፍለ ጦር ድሽቃውን ከሁለቱም የዙፋን ጠባቂ ሰራዊቶች ጋር በመማረክ ታላቅ ድል ተጎናዝፏል ሲሉ የፋኖ ኃይሎች ገለጹ። ተጠናክሮ በቀጠሎ ዘመቻ አንድነት በዛሬው ዕለት ማለትም ሚያዝያ 29 2017 ዓ.ም የአማራ ፋኖ ቦሎ ቤተ አማራ ምስራቅ አማራ ኮር አንድ ባለሽሩጡ ክፍለ ጦር ከብልጽግና የአብይ አህመድ ጃራ ካምፕ አንድ ድሽቃም ከበቂ ተተኳሽ ጋር በመማረክ ታላቅ ድል በመጎናጸፍ የብልጽግና ንቅስም መስበሩም ተነግሯል። ይህ በእንዲህ እንዳለም ሰበር ዜና ከጎጃም ተሰምቷል። ይህ አማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ነበልባል የነጋሽ ብርጌድ ለተከታታይ ሶስት ቀናት ባደረገው አውደ ውጊያም በብልጽግና ሰራዊት ላይ ከፍተኛ ኪሳራ ማድረስም ችለዋል። በትላንትና ዕለት አጣርተን እንመለሳለን ባልነው መሰረት በነበረው አውደ ውጊያ አምስት የብልጽግና ኃይል ሲ ሲደመሰስ 15 ከባድና ቀላል ቁስለኛ ማድረግ ሲቻል በርካቶችን በገደል እንደገቡም ለማወቅ ተችሏል ሲል የአማራ ፋኖ በጎጃም አስታውቋል። ይህ በእንዲህ እንዳለም በዛሬው ዕለት የአራተኛ ክፍለ ጦር የነጋሽ ብርጌድ የክፍለ ጦሩ ተወርዋሪ ሰንጥቅ የምድር ድሮን ሻለቃም አስር አለቃም አብዬ ነጋሽ ብርጌድ በላይ ዘለቀ ብርጌድ በጥምረት በብልጽግና ሰራዊት ላይ ከፍተኛ ድልንም ተጎናስፈዋል። ኩምብር ከተባለ ቦታም ላይ ከሰላሳ ከ በላይ የብልጽግና ኃይል የተደመሰሰ ሲሆን በርካቶች ከባድና ምቀላል ቁስለኛ መሆናቸውን ነው የመረጃ ምንጮቻችን የገለጹት። ሌላው በዛሬው ዕለት በጃዊ ፈንድቃ ከተማም በአማራው ደም የጨቀየው ሆዳሙ ካድሬ ስብሰባ ባደረገበት በዘርሁን 13 ከባድ መሳሪያ የታለመ ጥቃት በማድረግ ያሰበውን ሳያሳካም እንዲበተን ማድረግ ተችሏል። ይህ በእንዲህ እንዳለም ከጎንደርም ሰበር ዜና ተሰምቷል። የአማራ በጎንደር የጎንደር የበጋሻው ክፍለ ጦር ምትን መቋቋም ያቃተው የአገዛዙ ኃይል ዛሬ ፋኖች ከተማ ሰርገው ገብተው እርምጃ ይወስዳሉ በማለት በፍራቻ የባጃጅ የትራንስፖርትና የሕዝብ እንቅስቃሴ ማግዶ ሲጠብቅ ቢውልም በተቃራኒው ከፍተኛ ወታደራዊ እውቀት ያላቸው ፋኖች ከአርባያ ማክሰኝት መንገድ ላይ በመጠበቅ አይቀጡ ቅጣት በመቅጣት የቀረውን ከአምስት ኪሎ ሜትር በላይ ሩጦ ከተማም እንዲገባም አድርገውታል። በውጊያው የተለያዩ የጎንደር የበጋሻው ክፍለ ጦር አባላት የተሳተፉ ሲሆን ጥቃቱም የማዕከላዊ ጎንደር ዞን ምክትል ፀጥታ ኃላፊም ኤርሚያስ ቢራራን ወይንም ጅቦን ያነጣጠረ ሲሆን በጥቃቱ የነበረበት ተሽከርካሪም ተመትቶም ከጥቅም ውጭ ሲሆን እሱም ለትንሽ አመልጧል ሲሉም የፋኖ ኃይሎች ገልጸዋል። አንድ ዘራፊ ወዳደር አመራር ለማትረፍ በሚል በርካታ ቁጥር ያላቸው የመከላከያና የአድማ ብተና አባላት እንደ ቅጠል ምድር ላይ ማድረግ ፈው ቀርተዋል ሲሎም የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት መምሪያም ኃላፊም ፋኖ ታድሎ ደሴም ለሚዲያችን ገልጿል። በሌላ ዜና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት አባላት ዛሬም ወደ አማራ ፋኖ አንድነት በጎንደር ጉዟቸውን ቀጥለዋል። በዛሬው ዕለት ከ25 በላይ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የአፄዎቹ ክፍለ ጦር አባላት የነበሩ ከወንድሞቻቸው ጋር አንጣላም አንተኩስም በአንድነት እንጂ በተናጥል ገል አሸናፊ አድርገንም ወዳጆቻችንን ሳይሆን የአማራ ጠላትን ለማጥፋት ነው፣ ጫካ የገባ ነው ያሉም ከነ ትጥቃቸው የአማራ ፋኖ አንድነት በጎንደር ታድሎ ብርሃን ክፍለ ጦርን ተቀላቅለዋል። አባላቱ በታድሎ ብርሃን ክፍለ ጦር ስም በአንድነት መስዋዕትነት ለመክፈል ለድል ለመብቃትና ጠላቶቻችንን ጥለን የአባታችንን ታሪክ ለመድገም እንዲሁም የአማራን ህዝብ ትንሣኤ ለማብሰር ሲባል ከነበርንበት ክፍለ ጦር ወጥተን ወደ አንድነቱ ተቀላቅለናል። ሌሎች ቀሪም የጠቅላይ ግዛቱ አባላት የእርስ በእርስ ግጭትና መጠፋፋትን ትተው በፍጥነት ወደ አንድነቱም እንዲመጡም ጓዳዊ ጥሪያችንን እናስተላልፋለን ሲሉም ገልጸዋል። በሌላ በኩል የጦር መሳሪያችን ሁሉ ፋኖ ታጥቆታል። ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው ሲሉም የቀድሞ ምርኮኛ የአሁኑ ፊልድ ማርሻል ብርሃኑ ጁላም ተናገሩ። ለቤተ መንግስት ጥበቃ ብቻም ሲያገለግሉ የነበሩ መሳሪያዎችን ጨምሮም የመንግስት ወታደሮች ከነጨራሹም ይዟቸውና አይተዋቸው የማያውቋቸው መሳሪያዎችን ከሰሞኑ ፋኖ እንደታጠቃቸው የሚያሳዩ ምስሎች በመውጣቱ በብልጽግና ቤት ድንጋጤም ተፈጥረዋል። ጋር በተያዘ በርካታ ጉዳዮችን የሚዳስስ ዘገባ ባልደረቢያ አዘጋጅተዋል አድምጠን እንመለስ እኚህን ጨምሮ ሌሎች በርካታ የግንባር መረጃዎችን ከቦታው በመገኘት አጠናክሯል አድምጠን እንመለስ የጦር መሳሪያዎቻችንን ሁሉ ፋኖ ታጥቆታል ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው ሲሉ የቀድሞው ምርኮኛ ና የኤታ ማዦር ሹም ፊልድ ማርሻል የምድር ፖለቲከኛ ነኝ የሚሉ ፊልድ ከዛ አዛዦች ና ከሌሎች ነራዎች ጋር ካሄዱትም የቀድሞው ምርፋኑ ከፍተኛ ወታደራዊ አዛዥ ብርሃኑ ጁላ የፋኖ ድል ጉዞ እየሰመረና በምትኩ ደግሞ የብልጽግና ጀንበር እያዘቀዘቀች ስለመሆኗ እየተረዳ ይመስላል ተብሏል። ከመራ ህዝብ ጋር እያደረጉት ባለው ጦርነት ሀገሪቱ አለኝ እስከምትለው ከፍተኛ ጦር ጀምሮ እስከ መንደር ሚሊሻ ድረስ ዘመናዊ መሳሪያ በማስጣጠቅ ያሰለፈው የነ ብርሃኑ ጁላ ቡድን በመቶ ሺዎች የሚቆጠሩ ወታደሮቹን አስጨርሶ ደመና የዘገነ ይመስል አሁን ላይ ባዶ እጁን ቀርተዋል። ከሶስት ሳምንታት በፊት ጠቅላይ ሚኒስተሩን ጨምሮ ሌሎች የኦሮሞ ተወላጅ የሆነ ወታደራዊ አዛዦችና የሲቪል አመራሮች ብቻ በተገኙበት ዝግ ስብሰባ ላይ ወታደሩ ስለማለቁና እነሱ የኦሮሞ መንግስት ሲሉ የሚጠሩት ያገዛዝ ስርዓት ሊያከትምለት መሆኑን በሰፊው መነሳቱን የበረ ሚዲያ ወታደራዊ ምንጮች ገልጸዋል። በውይይቱ ላይ ነገሮች በነፋስ ፍጥነት እየተቀየሩ መሆናቸውን እናም የብልጽግና ጀንበር እየጠለቀች ስለመሆኑ ተነስቶ ይህንን የኦሮሞ መንግስት በአጭር ጊዜ መታደግ እንዳለባቸው ተጠቅሶ ሁሉም የስራ ክፍፍል ተሰጥቷቸዋል ተብሏል። በተጨማሪም በጦርነቱ ያለቀውን በመቶ ሺህ የሚቆጠሩ ወታደር ለመተካት እናም የብልጽግና ዙፋን ለመታደግ ሲባል ታዳጊዎችን ጨምሮ ወጣቶች በግዳጅ እየታፈሱ ወደ ወታደራዊ ማሰልጠኛ ጣቢያ እንዲጋዙ የተወሰነ ሲሆን ይህም ውሳኔ ካለፉት ሁለት ሳምንታት ጀምሮ ተግባራዊ የ የተደረገ ነው። በእርግጥ ፋኖ እንደ አማራ አንድ የሆነ መዋቅር እስካሁን ባይዘረጋም አሁን ባለበት ሁኔታም ሆኖ በዚህ ልክ አገዛዙን ካፍረከረክም አንድነቱን ባበሰረ ማግስት ደግሞ የአራት ኪሎ ኦነግ ወደ መቃብር ተምዘግዝጎ እንደሚወርድ ሳይታለም እየተፈታ ነው። ከሰሞኑ ደግሞ በአራቱም ቀጠና የሚገኙ ፋኖዎች ገና መከላከያ ሰራዊቱ ያልታጠቃቸውን ጨምሮ አዳዲስ የጦር መሳሪያዎችን ታጥቀው በማህበራዊ ሚዲያ ምስል በመልቀቃቸው በብልጽግናው ቤት ብርቱ ድንጋጤ ፈጥሯል። ሰሞኑን ፋኖ ታጥቆ ከለቀቃቸው መሳሪያዎች መካከል አንዳንዶቹ ከነጭራሹ የሀገሪቱ ጦር አይቷቸው የማያውቁ አንዳንዶቹ ደግሞ ለቤተ መንግስት ጠባቂ ኮማንዶዎች ብቻ የተሰጡ ሲሆኑ እነዚህ መሳሪያዎች እንዴት በፋኖ እጅ ሊገቡ ቻሉ በሚል ፊልድ ማርሻሉን ጨምሮ ሙሉ የብልጽግና አመራሮች ከፍተኛ ድንጋጤ ውስጥ መሆናቸውን የተነገረው፣ የቀድሞ ምርኮኛና የአሁኑ ፊልድ ማርሻል ብርሃኖ ጁላ በመከላከያ ኢንተለጀንስ ቢሮ የመሰብሰቢያ አዳራሽ ውስጥ የሁሉም እዝ አዛዦችና ሌሎች ወታደራዊ አመራሮች እንዲሁም ከጠቅላይ ሚኒስትር ሚኒስተር ቢሮ የመጡ ባለስልጣናት በተገኙበት የሚያዝያ ወር ወታደራዊ እንቅስቃሴ ምን ይመስላል የሚለውንናም ከሰሞኑ ፋኖ ዘመናዊ መሳሪያዎችን ታጥቆ በማህበራዊ ሚዲያ ስለለቅቃቸው ምስሎች ጥብቅ ግምገማ ማካሄዳቸውን ነው። የመረብ ሚዲያ ወታደራዊ ምንጮች የገለጹትም በዚህ ግምገማ መድረክ ላይ ፋኖ ታጥቋቸው ስለታዩ የጦር መሳሪያዎች ጉዳይ ተነስቶ ጣት እስከ መጠቋቋምና እስከ መዘላለፍ የደረሰ ከባድ ግምገማ ተካሂዶበታል ተብሏል። በግምገማ መድረኩ ላይ የጦር መሳሪያዎቻችንን ሁሉም ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው፣ ይህ እንዴት ሊሆን ቻለ በሚል የቀድሞ ምርኮኛና የሆኑ ፊልድ ማርሻል ብርሃኑ ጁላ ቁጣ ዘል ጥያቄ አንስተዋል ተብሏል። ፊልድ ማርሻሉ አክሎም እኛ ያልታጠቅናቸውን መሳሪያዎች ፋኖ የታጠቀው የእኛ ባላንጣ የሆኑ ጎረቤት ሀገራት አስታጥቀዎት ነው ቢባል እንኳን ከቤተ መንግስት ወጥተው የማያውቁ መሳሪያዎቻችን እንዴት በፋኖ እጅ ሊገቡ ይችላሉ? ሲሉ በንዴት ጡፈው መጠየቃቸው ተሰምቷል። የቀድሞ ምርኮኛም የአሁኑ ኢታማዦር ሹሙ ብርሃኑ ጁላ ለቤተ መንግስት መጠበቂያ ተብለው ተመድበው የነበሩ መሳሪያዎችን አሳልፎ የሚሰጥ ከኛ ውስጥ ያለው ባንዳ ነው ሲሉ ጣታቸውን ወደ እዝ አመራሮቹ እየጠቆሙ ተናግረዋል ሲሉ ወታደራዊ ምንጮቻችን ገልጸዋል። ስለ ግምገማው መረጃውን ያካፈሉን ወታደራዊ ምንጮቻችን አክለውም በግምገማ መድረኩ ላይ ካነሱት ሀሳብ አንጻር ሁሉም የእዝ አዛዦች እና ሌሎች ወታደራዊ አመራሮች የብልጽግና ጀንበር እየጠለቀች ስለመሆኑ የተረዱ ይመስላሉ ሲሉ ሀሳባቸውን አካፍለዋል። የተከበራችሁ የምረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። ከወራቶች በፊት ነው በላስታ ቀጠና ስለተፈጸመ አንድ ክስተት የምናጋራችሁ ይሆናል። ምርኮኛው ሚኒሻ የማረከውን የፋኖ ተዋጊ እንዴት እንደገደለና ምረት አድራጊው የፋኖ ተዋጊ በምን መልኩ እንደተጠቃ ዝርዝሩን የምናጋራችሁ ይሆናል። ከአንድ አመት በፊት ነው በላስታ ቀጠና በአንድ እሁድ ቀን በላስታ ላሊበላ ከተማ ዙሪያ ከማለዳው ጀምሮ ከባድ ውጊያ ተቀሰቀሰ። የሆኑ የአማራ ፋኖ በወሎ ላስታ አሳምነው ኮር ያኔው አሳምነው ክፍለ ጦር ሰራዊት ያሳምነው ልጅ እያሉም ከምሽግ ምሽግ እየተወረወሩ በጥላት ላይ የሳዶፍ ማዝነባቸውን ተያያዙት። የጠላት ጦር የሚይዘው የሚጨብጠው ጠፋው፣ ሰማይ ተደፋበትም እጅ ለመስጠትም የሚሆን ጊዜ እስኪያጣ ድረስ ከወደ ፋኖ አፈሙዝ የሚወጡ የጥይት አረሮች በገላው ላይ ይሰኩበት ጀመረም። የጠላት ኃይል በሚሰዋበትና በሚቆስልበት ምትክ አዳዲስ ተዋጊዎችን ከላሊበላ ከተማ አንስቶ ወደ ውጊያ ቢያስገባም የፋኖ ክንድ የሚቀመስ አልሆነም። በዚህ ሁኔታ ጠዋት ከማለዳው የጀመረ ውጊያ እስካመሻሹ ድረስ ዘለቀም። በመጨረሻም ጠላት ከወደ ፋኖ የተሰነዘረበትን ጸረ ማጥቃት መቋቋም ተቋም ባለመቻሉ የተረፉ ወታደሮችን ሸክፎ ወደ ኋላ ፈረጠጠም። የፋኖ አባላትን በየምሽጉ እየዞሩ ተቆርጦ የቀረ ወታደር ካለ የማጥራት ስራ እየሰሩ ነበረም። በዚህም አንድ ጋንታ አዋጊ የሆነም አሸናፊ አረጋ የተባለ ምሽግ ደርማሽ የፋኖ አባል አንደኛው ቁጥቋጦ ስር ሁለት የሚሊሻ አባላት ተቆርጦ አገኛቸውም። እጅ ስጡ ብሎ የያዘውን ክላሽ አነጣጠረባቸውም። የሚሊሻ አባላቱም የያዙትን ክላሽ ወደላይ እንዳነሱ በእንባ ታጅበው እባክህ ወንድማችን፣ ማረን ልጆች አሳዳጊነን ተገደን ነው በሳምነው አጽም ይዘንሃል እባክ ማረን እያሉ አለቀሱም። የፋኖ አባሉም የሚኒሻ አባላቱ ባቀረቡለት ተማጽኖ ልቡ በመነካቱ አማራን አማራ እንዴት ይገለዋል? እነዚህ ሰዎች በቂ ግንዛቤ ስላላገኙ ነው ከጠላት ጎን ተሰልፈው እኛ ወንድሞቻችንን ለመውጋት ግንባር የገቡት። እንኳን እነዚህ አማራዎችን ይቅርና የሌሎች ብሔር ወታደሮችንስ እየማረከን እየለቀቅን አይደለም? የዛሬ ልለፋቸው በሚል የያዙት እንክላሽ ወደፊት አስቀምጠው፣ እነሱ እጃቸውን ወደ ላይ እንዳደረጉ ወደፊት እንዲራመዱ ትእዛዝ ሰጣቸው። ምርኮኛ ሚሊሾቹም እንደተባሉት አደረጉም። የጋንታ አመራሩም ከሚሊሾቹ በስተጀርባ ሌላ ኃይል እንዳለ ለማጣራት ፊቱን ዞር ሲያደርግ አንዱ ሚሊሻ የጣለውን ክላሽ አንስቶ ተኮሰበትም። ያ አማራን አማራ ይገድለውም በሚል ከጥላት ወገን ተሰልፈው ለነበሩ ስናዳሪ ባንዳዎች ምረት አድርጎ የነበረው ፋኖ አሸናፊ ያረጋ ጎኑን ተመታና ወደቀም። ያ በቂ ግንዛቤ ያላገኙ ሆኖ ነው ከጥላት ወገን ተሰልፈው እኛ ወንድሞቻችን ለመውጋት ግንባር የገቡት። ከዚህ በኋላ ግን አይለምዳቸው ይሆናል በሚል ለሚኒሻ አባላቱ ምረት ያደረገው የፋኖ አባል ምረት ባደረገላቸው ሚሊሾዎች ጎኑን ተመታም። በተለይ ሰባት የጸረ አማራው ብልጽግና ቡድን አገዛዝ ዓመታትን ጨምሮ ላለፉት ሃምሳና ስልሳ ዓመታት የደረሰበትን መዋቅራዊ ግፍና በደል እንዲሁም የጅምላ ፍጀት ያላስተማረው አማራ ካለም የትኛውንም ቋንቋ ተጠቅመ ብታስረዳው መቼም አይገባውም። ጥላትማ ያው ጥላት ነው። አስቀድሞ መምታት ተላላኪውን ነው እንዲሏበው። በእርግጥ ማርኳቸው የነበረው ፋኖ ምረት አድርጎላቸው የነበሩት እነዛ ሚሊሾች ሊያመልጡ ሲሉ በሌሎች የፋኖ አባሎች እጅ ከፈንጅ ተይዘው እርምጃ ተወስዶባቸዋል። አሁንም አገዛዙ የተደናገሩትና በሆዳቸው ወደቁ አማራዎችን በማሰልጠን ከገዛ ወንድሞቻቸው ጋር ሊያገዳድላቸው ወደ ጦር ግንባር እየሰደዳቸው ነው። በተለይ በወሎ ግንባር ካንዴም ሁለት ሦስት ጊዜ የተማረከ ሚኒሻ መገኘቱ አስተዛዛቢ ሆኗል። አንዴ ተማርኮ ምረት ተደረገለት፣ ሁለተኛ ተማርኮ ምረት ተደረገለት፣ ለሶስተኛ ጊዜም ከጥላት ወገን ተሰልፎ መማረኩ ተሰምቷል። ለእንደነዚህ አይነት እውነት ምረት ይገባልንም? ይህንን ራሳችሁ አድማጮቻችን የምትመልሱት ይሆናል። ይህንን ገጠመኛ ጫወተን። ኪነ ጥበብ በሕልውና ትግሉ ያለው ሚና በሚል ርዕስ ከአማራ ሚዲያ ጋር ቆይታ ያደረገው የአማራ ፋኖ ነው በወሎ ቤተ አማራ ላስታ ሳምሮ ኮርሰር የጥራሪ ክፍለ ጦር አባሉ ሊቀመኳስ ኃይለ ሚካኤል መላክ ነው። ሙሉ ቪዲዮውን በዩቲዩብ ገጻችን የምታገኙት ይሆናል። ወደ ሌላኛው መረጃችን አለፍን። በጎጃም ደቡብ ሜጫ የንጹሃኖች ጭፍጨፋ ተፈጽሟል። ወጃም ደቡብ ሜጫ ወረዳ በገርጨጭ ጨጭ አዲስ አላም ቀበሌ ልዩ ስሙ አጊኒ በተባለ ቦታ ዛሬ መያዝያ 292017 ዓ ም ከጠዋቱ 12 ሰዓት አካባቢ ጀምሮ በሰርግ ቤት ውስጥ ያሉ ሙሽሮችና የአንድ ሙሉ ቤተሰብን የአገዛዙ ኃይሎች በሙሉ መረሽ ናቸው ተሰምቷል የአብያ መደ ብልጽግና ቡድን አገልጋይ የሆኑት ሚሊሻና መከላከያ ሰራዊት በሰርግ ፕሮግራም ላይ ያሉትን ስምንት ንጹዋኖችን በገፍ ሲረሽኑ አራቱን በከባድ ሁኔታ አቁስለዋቸዋል ነው ለዘገባው ባልደረቤን እያመሰገንኩኝ፣ አድማች ተመልካቾች፣ ለዕለቱም በሁለተኛ የዜና ወጃችን ያዝንላችሁ ዘገባዎች እነዚህን ይመስላሉ። በሌላ ዘገባ እስካገኛችሁ ቸር ያሰማን። መልካም ምሽት።